ሀገራዊ ምክክር ስኬታማነት የምሁራን ንቁ ተሳትፎ ወሳኝ ነው ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ በቀጣይ ለሚኖረው የምክክር ስራ ውጤታማ በሚያደርጉ ጉዳዮች ላይ ከምሁራን ጋር ውይይት አካሂዷል። ተጨማሪውን ከራሄል ደምሰው እንከታተል። ኮሚሽኑ ለሀገራዊ ምክክር ውጤታማነት የምሁራን ሚና በሚል መሪ ሀሳብ ከምሁራን ጋር ውይይት አካሂዷል። በመድረኩ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሂደት ላይ ያለው ሀገራዊ ምክክር ውጤታማ እንዲሆን የምሁራን አበርክቶ ከፍተኛ ሚና እንዳለው ጠቅሰዋል። ምሁራንን በንቃት ያላሳተፉ ሀገራት ውጤታማ ለመሆናቸውን የተናገሩት ምክትል ኮሚሽነሯ የኢትዮጵያ ምሁራን ከዚህ ትምህርት በመውሰድ የበኩላቸውን አስተዋጽኦ ሊያበረክቱ ይገባል ብለዋል። ምክክር ሁሉም አሸናፊ የሚሆንበትን ሁኔታ ለመፍጠር ሀሳብ የሚዋጣበት፣ ሀሳብ የሚፋጭበት፣ ሀሳብ ብቻ አሸናፊ የሚሆንበት መድረክ ነው። ከዚህም አኳያ የኢትዮጵያ ሀገራዊ ምክክር ኮሚሽን ምሁራን በሂደቱ እንዲሳተፉና እንዲካተቱ የተለያዩ ጥረቶችን በማድረግ ላይ ይገኛል። ምሁራን በምክክር ሂደቱ ሊኖራቸው ከሚገባ ተሳትፎና ሊያበረክቱ ከሚችሉት አስተዋጽኦ አኳያም አነስተኛ ነው የሚል እምነት አለኝ። በብዙ ሀገራዊ ጉዳዮች ላይ ራሳቸውን ሲያገሉ ወይም ሁኔታውን በዝምታ ሲመለከቱ መታዘብ የተለመደ ሆኗል። በመደገፍም ይሁን በመቃወም የምሁራን ድምፅ ሊሰማበት የሚገባ ትልቅ ጉዳይ ሆኖ ሳለ ዝምታ መንገሱ ግን ጠቃሚ አይሆንም። ከተቋቋመ ከሶስት ዓመት በላይ የሆነው የኢትዮጵያ ሀገራዊ ምክክር ኮሚሽን ከጎኑ ሆነው አብረውት የሚሰሩ ተቋማት መኖራቸውን የገለጹት የኮሚሽኑ ኮሚሽነር አምባሳደር መሀመድ ድሪር በቀጣይ በሚኖረው የምክክር ሂደት ምሁራንን ተሳታፊ በማድረግ ስራው እንደሚቀጥል ገልጸዋል። በቀጣይ ሂደቶች ውስጥ ህብረተሰቡ በሰፊው በማወቅ ላይ የተመሰረተ ወይም በእውቀት ላይ የተመሰረተ ተሳትፎ እንዲኖረው ይደረጋል። በአብረን የምንሰራቸው ወገኖች እና ኮሚሽኑን እየደገፉቱ ያሉቱ ሃይማኖት ተቋማት፣ የፖለቲካ ፓርቲዎች፣ ሲቪክ ማህበረሰባት፣ ሚዲያው፣ የሀገር ውስጥና ዓለም አቀፍ ተቋማትና ማህበራት፣ መምህራን ማህበር፣ የመንግስት አካላት እና የህብረተሰብ ክፍሎችን የሀገር ሽማግሌዎችን በማነጋገር ከፍተኛ የመቀራረብ ሁኔታና የመተማመን ተፈጥሯል። ይህ የሚቀጥል ይሆናል። ለሀገር ሰላምና አብሮነት መጠናከር የሃይማኖት አባቶች፣ ምሁራን፣ የሚዲያ ተቋማት ኃላፊነታቸው የጎላ ሊሆን እንደሚገባም ተሳታፊዎቹ ተናግረዋል። የችግሩ ዋናው አካል አንደኛ ምሁራን ነው። ሁለተኛ የእምነት አባት ነው። ምሁር ምሁር የሚባለው አንደኛ ለህዝብ ዓይን ሆኖ ማን መከተል እንዳለበት ማሳየት ነበረበት፣ አላሳየንም። የእምነት አባቶች አገርን የበተነው እዛ ትልቁ እንትን አለ፣ ችግር አለ። ሶስተኛ ለህዝብ የሚበትን ሚዲያና አርቲስቶች ናቸው። ይህ ላይም ካልተሰራንበት መቼም የኢትዮጵያ ችግር ሊቀረብ አይችልም። አሁ ድሮም ኮሌክቲቭ የሆነ ፔን ነው እየወሰልን ያለ ነው። የአገራችንን ችግር እኮ ፖለቲካሊ ብቻ አይደለም መመልከት ያለብን፣ ሞራሊ ማሰብ አለብን። ለልጅ ልጆቻችን ጭምር ሞራሊ ማሰብ አለብን። ኮሌክቲቭ ፔይን ለልጆቻችን፣ ለልጅ ልጆቻችን እያሳለፍን እንመጣለን እንሄዳለን ማለት ነው። ለረጅም ጊዜ ሲፈጠሩ የነበሩ የሀገር ችግሮች የቱ ጋ ነው የቱ ጋ ፎከስ አድርገን ብንሰራ ነው ቁልፉን አግኝተን ያንን ችግር ልንፈታ የምንችለው የሚለውን ስትራቴጂ ፕራዮሪቲ በጣም ያስፈልጋልና እንደዚህ አይነት እንትኖች ከምሁራን ጋር ኢንጌጅ አድርጎ ያንን መስራት ያስፈልጋል። በመድረኩ የመወያያ ሀሳብ በኮሚሽነሮች ቀርቦ ተሳታፊ ምሁራን ጥያቄዎችንና አስተያየታቸውን በማንሳት ውይይት ተካሂዶባቸዋል።